ቶችዬ ነገር ግን ማሻላ ባረከላ ለሽሮ መምቻ በጣም አሪፍ ነው። ሽሮውን ብትንጪ ነው የምታወጣላቸው። እንደዚህ አርጋ ልታረጉት ማለት ነው። ከማማሳያ በዚህች ብትመጪም ሽሮ ማለት ነው። እንደው ሌላ ገሬው ሦስት አራት እሄዳለሁ። አንደኛ ለኬክ መምሰሪያ ይሆናል። ሁለተኛ ለእንቁላል መምቻ። እንደዚህ ደግሞ ሽሮ በተለይ ሽሮ ስለምናዘው ወቅት ለሽሮ መምቻ ከማማሳያ አማሳያ ያው የእናቶቻችን ያሳደጉብን በዚህ ጭንጨት ነው እያማሰሉ ማለት ነው። እዚህ ያደጉ ግን ጊዜ ይወስዳል፣ ዱቄቱን ለማማሟት ሽሮ በተለይ ፈላ ውሃ ላይ ስለሚያደረግ አንዳንድ ጊዜ ፈላ ውሃ ላይ ሲሆን በቶሎ አይበታተንም። ሽሮ ድቅቅ ያለ ስለሆነ ዱቄቱ ያስቸግራል ማለት ነው። ይቺ ግን ብትንትን ነው የምታደረግላችሁ። ወና በደንብ አርጋችሁ ቁሌቱ ላይ እንድታደረጉት ሱጎ ላይ ሽሮዋል ከትክክል የምታደርገው እና እንደዚህ ትክትክ ትበል ትብሰል። ማሻላ ባረፈላ የቤት ሽሮ ነች፣ በጣም ጣፍጣለች እና መጨረሻ ላይ ቅቤ እና ቃሪያ አርጌ እንገናኛለን። ግ ትብሰል ትበል ልጅላ ትክትክ ትበልላችሁ። ላይክ ሽር አድርጉ፣ ቤተሰቦች ላይክ፣ ሰብስክራይብ ሽር አድርጉ።

ከታል ምግብ ላይ እንገናኛለን። ላይክ ሼር አድርጉ። ከዚህ በኋላ ቃሪያና ቅቤ ነው የማረግበት፣ አሳያችኋለሁ ጋር ቃሪያና ቅቢያ ቃሪያ ቀዩ ነው ያለኝ፣ አረንጓዴ አልቋል። ቢሆንም ትንሽ ተክ እርጥብ ነው ቀይም ቢሆን ማለት ነው። እና ቤተሰቦች እ አነስ ባለሽት የስታርታችሁ ለአንድ ቀን ብታረጓት ሽሮዋ ከተረፈ ነገ ሞቃላችሁ። እንጀራ ካላችሁ እንጀራውን ቆራርጣችሁ ፍሬ ብታሞቁት ፍሩን ሞቅ ሲል እንደ ጋለ መጥበሻ ላይ ያርጋችሁ ፍሩን ስታስገቡት ልክ እንደ አዲስ እንጀራ ነው የሚሆነው። ምንም ነገር የሚጎልበት ነገር የለም። እንደዛ አርጋችሁ ምን ነገር ትችላላችሁ ማለት ነው። ተጋቢና ሆነች። ማሻላ በረከት ስታ። ቅቤዋና ቃሪያዋ ተዋሃደች ቲማቲም ሰላጣ ሲሰሩ በደንብ ሳት መጥቷታለ። ይበቃታል። ላይክ ሸር አድርጉ ቤተሰቦች፣ በእያላችሁበት አረንጋዳቸ ሰላማችሁ ብንስጠረች ይበሉ። ሰላም በሀገራችን ሰላም በሕዝባችን ይኩን። ላይክ ሸር ሰብስክራይብ አድርጉ አትርሱ፣ ማለት ነው ኖ እራት እንብላ። እንግዲህ ትች ይመጣታል። እንጀራ እዚህ ጋር አዘጋጅቻለሁ። በቃ ማለት ነው። እንግዲህ ትች ጋር ትኩሷን በቀልቀል እንጀራ ትኩስ ሽሮ ማለት ነው። አቤት አቤት፣ እንዴት ተጋቢ ነው። ትንሽ ሽሮ ተበላች ብሉ። አቤት አቤት ማለት ነው። ቦታ እንጀራው ፍሬሽ ባይሆን አያችሁ፣ ፍሬዘር ያለ እንጀራ ነው ግን አውጥቼ